አብ ለክርስቶስ አባት ነው ስንል የክብር አባት ነው እንላለን። የሆነ ልክ እንደ ምድራዊ አባት በሁለት የተለያዩ አካላት ወይም በሁለት ፐርሰን መካከል የሚደረግ ሳይሆን አብ የወልድ አባት ነው ስንል የክብር አባት ማለታቸው፣ እግዚአብሔር ይመስገን። አብ ለወልድ ብዙ ክብር ነው ብዙ ክብር ነው። አብ የርኅራሄ አባት ነው ስንል ምን ማለት ነው? ርኅራሄ የሚባል ሌላ ፐርሰን አለ? ከአብ አጠገብ የሚገኝ ምክንያቱም አብ የርኅራሄም አባት ስለሆነ ከአብ አጠገብ የሚኖር ርኅራሄ የሚባል አካል አለ ማለት። አብ ደግሞ የወልድ አባት ነው ስንል ልክ እንደ ርኅራሄ ሌላ አካል እንዳልሆነ ሁሉ ወልድም ሌላ አካል ሆኖ አይደለም። በእኔ የሚኖረው አብ ስራውን ይሰራል ብሎ እንደተናገረው አብ በወልድ ውስጥ ሆኖ ነው ለወልድ አባት የመጽናናት አምላክ ማለትና የአዳም አምላክ፣ የሙሴ አምላክ፣ የሰው ልጆች አምላክ ማለት የተለያየ ነገር። የመጽናናት አምላክ ስንል ግን መጽናናት የሚባል ልክ እንደ ሰው ራሱን የቻለ አካል አለ ማለት አለ መጽናናት የሚባል አካል እግዚአብሔር የማጽናናት ኃይል አለው ራሱ በውስጡ እግዚአብሔር የማጽናናት አቅም አለው ነው እንጂ እግዚአብሔር የመጽናናት አምላክ ስለተባለ መጽናናት የሚባል ፍጡር አለ ማለት እግዚአብሔር በራሱ ላለው መጽናናት አምላኩም ነው። መጽናናት የት ነው ያለው ብላችሁ ብታይቁ፣ እዛው እግዚአብሔር ውስጥ ነው ያለው። እግዚአብሔር በራሱ ውስጥም ላለ ነገር ሰው ልጅ የሚባለው አካል ደግሞ የራሱ የአምላክ የእግዚአብሔር ወይም የአብ መሆኑን ደግሞ ለማሳየት ደግሞ የሚመጣው አምላካችን እግዚአብሔር ነው ብሎ አምላካችን እግዚአብሔር ከቅዱሳኑ ሁሉ ጋራ ይመጣል ብሎ ያረጋገጠልናል ማለት ነው። የሰው ልጅ በብዙ ክብር ይመጣል ሲል በአብ ክብር ይመጣል ማለት ነው። ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ይላል። እግዚአብሔር ይመስገን። አብ ለክርስቶስ አባት ነው ስንል የክብር አባት ነው እንላለን የሆነ ልክ እንደ ምድራዊ አባት በሁለት የተለያዩ አካላት ወይም በሁለት ፐርሰን መካከል የሚደረግ ሳይሆን በአብና በወልድ ባለው ግንኙነት ላይ አብ የወልድ አባት ነው ስንል የክብር አባት ማለታችን። እግዚአብሔር ይመስገን። አብ ለወልድ ብዙ ክቡር ነው፣ ብዙ ክብር ነው። እግዚአብሔር ይመስገን። ስለዚህ ነው ድምፅ ሲመጣ አዋርያው ጴጥሮስ የተረጎመበት አተረጓጎምና ዛሬ ብዙ ሰዎች የሚተረጉሙበት አተረጓጎም የሚለያየው ለዛ ነው። ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ሶስት ላይ የርኅራሄ አባት የመጽናናት ሁሉ አምላክ ይልና የጌታችን የኢየሱስ ክርስቶስ አባት ይባረክ ይል። እግዚአብሔር ይመስገን። አሁን የጌታችን የኢየሱስ ክርስቶስ አባት ሲል የርኅራሄ አባት ብሎ የመጽናናት ሁሉ አምላክ ብሎ ነው የኢየሱስ ክርስቶስ አባት የሚል። አሁን አብ የርኅራሄ አባት ነው ስንል ምን ማለት ነው? ርኅራሄ የሚባል ሌላ ፐርሰን አለ? ርኅራሄ የሚባል አንድ ሌላ አካል አለ ማለት ነው? ከአብ አጠገብ የሚገኝ ምክንያቱም አብ የርህራሄም አባት ስለሆነ ከአብ አጠገብ የሚኖር ርኅራሄ የሚባል አካል አለ ማለት አይደለም። እግዚአብሔር ይመስገን። ልክ በዛ መልኩ ነው የክርስቶስም አባት የተባለው፣ ርኅራሄ የሚባል ሌላ አካል ሳይኖር ነገር ግን አብ የርኅራሄ አባት መባል እንደቻለ ሁሉ ኢየሱስ ወልድ ደግሞ አብ ደግሞ የወልድ አባት ነው ስንል ልክ እንደ ርኅራሄ ሌላ አካል እንዳልሆነ ሁሉ ወልድም ሌላ አካል ሆኖ አብ በወልድ ውስጥ ሆኖ ልክ እንደተናገረው ክርስቶስ በእኔ የሚኖረው አብ ስራውን ይሰራል ብሎ እንደተናገረው አብ በወልድ ውስጥ ሆኖ ነው ለወልድ አባት የሚሆነው። እግዚአብሔር ይመስገን። ርኅራሄም ራሱ የአብ ሆኖ ነው ከአብ በተለየ ሌላ አካል ሆኖ ሳይሆን ርኅራሄ የአብ ሆኖ እግዚአብሔር ይመስገን አብ የርኅራሄ አባት ይባላል ማለት ነው። ጌታ ኢየሱስ ክርስቶስ የተመሰገነ ስለዚህ በጣም ነው የሚገርመኝ፣ የኢየሱስ ክርስቶስን አባትነት ልክ እንደሰው ወይም በተለየ አካል እንዳለ አባትነት እንዳናየው ስለተፈለገ እግዚአብሔር ይመስገን፣ የኢየሱስ ክርስቶስ አባትነትን ከመጥቀሱ በፊት አብ የኢየሱስ አባት ወይም የወልድ አባት ከመባሉ በፊት የርኅራሄ አባት ብሎ አመጣ። ወደ አምላክነት አሁን ዛሬ ስለማንናገር ነው እንጂ ስለ አምላክነትም ሲናገር አብ የመጽናናት ሁሉ አምላክ ነው ይላል። አሁን አብ የመጽናናት አምላክ ነው ማለት መጽናናት የምትባል አንድ ሌላ አካል አለች ማለት አለ? ይው እኮ አምላኩ የመጽናናት አምላክ ተብሏል። ሶዋት የመጽናናት አምላክ ማለትና የአዳም አምላክ የሙሴ አምላክ የሰው ልጆች አምላክ ማለት የተለያየ ነገር ነው። የሰው ልጆች አምላክ ሲባል ሰው ልጆች ከእግዚአብሔር በተለየ አካል የሚኖሩ የራሳቸው የሆነ አካል ያላቸው የራሳቸው የሆነ ፐርሰናሊቲ ያላቸው ናቸው። የመጽናናት አምላክ ስንል ግን መጽናናት የሚባል ልክ እንደ ሰው ራሱን የቻለ አካል አለ ማለት አይደለም። መጽናናት የሚባል አካል የለም። እግዚአብሔር ይመስል እግዚአብሔር የማጽናናት ኃይል አለው ራሱ በውስጡ እግዚአብሔር የማጽናናት አቅም አለው ነው እንጂ እግዚአብሔር የመጽናናት አምላክ ስለተባለ መጽናናት የሚባል ፍጡር አለ ማለት አይደለም። እግዚአብሔር በራሱ ላለው መጽናናት አምላኩም ነው። መጽናናት የት ነው ያለው ብላችሁ ብትጠይቁ እዛው እግዚአብሔር ውስጥ ነው ያለው። እግዚአብሔር በራሱ ውስጥም ላለ ነገር አምላክ ነው። ስለዚህ እግዚአብሔር የመጽናናት አምላክ ነው ስንል መጽናናት ማን ነው? በእግዚአብሔር ውስጥ ያለ የእግዚአብሔር አቅም ነው የማጽናናት ችሎታ ነው። ያ ከእግዚአብሔር በተለየ አካል የሚኖር ሌላ አካል ነው ማለት አይደለም። ርህራሄም እንደዛ። የርህራሄ ደግሞ አባት ነው። ከዚህ ጋራ ነው ያነጻጸረው ከሰው ከሰው ልጆች ጋራ ወይም ከፍጥረታዊ ነገሮች ጋራ ከተፈጠሩ የራሳቸው አካላት እንዲኖራቸው ተደርገው ከተፈጠሩ ነገሮች ጋር አይደለም የኢየሱስ ክርስቶስን ለወልድ አባት የሚሆንበትን መንገድ ያነጻጸረው ከርህራሄ ጋራ ከመጽናናት ጋራ ነው በንጽጽር የቀረበው። ስለዚህ ርህራሄ ማለት አብ የርህራሄ አባት ስለሆነ ርህራሄ የሚባል ሌላ አካል ከሌለ፣ መጽናናት አብ የመጽናናት ሁሉ አምላክ ስለሆነ መጽናናት የሚባል ሌላ ፐርሰን ወይም ሌላ አካል እንደሌለ ሁሉ አብ የወልድ አባት ነው ሲባል ወልድ የሚባል በተለየ አካል የሚኖር ፐርሰንም አካልም የለ። እግዚአብሔር ይመስገን። ከዛ ኤፌሶ መጽሐፍ ላይ ስንመጣ ደግሞ የክብር አባት፣ ይህ እንግዲህ ቅድም ያልኳቸው ይሄ ነው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ። ስለዚህ ወልድ ለአብ አምላክ የሚሆነው የምንድነው? የክብር አባት፣ የክብር ነው እንጂ የፍጥረት አለ? እግዚአብሔር ይመስገን። አሁን ለእኛ የፍጥረት አባት ነው፣ ፈጣሪ ነው፣ በመፍጠር አምላካችን ነው፣ በመፍጠር አባት ነው። ለክርስቶስ ግን የክብር አባት ነው የሚባለው። እግዚአብሔር ይተመስገን ነው። ስለዚህ የሰው ልጅ ሲመጣ በብዙ ክብር ይመጣል አለ። አሁን የተጠቀሱ ሌሎች ነገሮች አሉ። መላእክቶች ተጠቅሰዋል። መላእክቶች ይመጣሉ ተብሏል። እግዚአብሔር ይተመስገን። መለከት ይነፋል ተብሏል። ከዛ ሁሉ ግን የተለየው ምንድን ነው? በብዙ ክብር መምጣት ነው። ኢየሱስ ክርስቶስ ሲባረክ የመጨረሻው ቁጥር ሰላሳ አንድ ላይ ያለው ሐሳብ ነው። ቁጥር ሰላሳ አንድ ላይ መላእክቱንም ከታላቅ ድም ከታላቅ መለከት ድምጽ ጋር ይልካቸዋል ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለርሱ የተመረጡትን ይሰበስባሉ ይላል። እግዚአብሔር ይመስገን። የሰው ልጅ በብዙ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። እግዚአብሔር ይመስገን። እዚች ላይም አንድ እንግዲህ ያዩታል። መላእክቱንም ከታላቅ ድምፅ ጋር ይልካቸዋል ከሰማያት ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄ እንግዲህ በብዙ ክብር በሰማይ ደመና ሲመጣ የሚለው ነገር ትልቅ ትርጉም አለው። ከቅዱሳን መላእክት ጋር በሰማይ ደመና ሲመጣ ያዩታል የሚለው ያ ትልቅ ትርጉም አለው። ለምንድነው ትልቅ ትርጉም የሚኖረው? ዘካርያስ መጽሐፍ ምዕራፍ አራት ላይ ሁላችሁም የምታውቁት ቃል አለ። ዘካርያስ ምዕራፍ 14 ቁጥር አምስት ላይ ተራሮች የተራሮች ሸለቆ እስከ አጻይ ይደርሳልና በተራሮች ሸለቆ ተሻሻላችሁ፣ በይሁዳም ንጉሥ በዖዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ተሻሻላችሁ። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ይላል እግዚአብሔር። የተራሮች ሸለቆ እስከ አጻል ይደርሳል። በተራሮች ሸለቆ ትሸሻላችሁ። በይሁዳም በይሁዳም ንጉሥ በዖዝያን ዘመን እንደሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። በይሁዳም ንጉሥ በዖዝያን ዘመን እንደሆነው ከምድር መናወጥ ፊት ትሸሻላችሁ ይላል። ምክንያቱም በመጨረሻው ዘመን ላይ ከሚሆኑ ነገሮች አንዱ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። ከዛ በኋላ ስላለው ሲናገር ከዛ በኋላ ምንድነው የሚሆነው የሚመጣው? አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል። ስለዚህ የሰው ልጅ በብዙ ክብር እግዚአብሔር ይመስገን፣ በሰማይ ደመና ከመላእክት ጋር ከቅዱሳኑ ጋር ይመጣል ስንል ማን ይመጣል እያለን ነው? አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል እያለን። ያ የሚመጣው ኢየሱስ አምላካችን እግዚአብሔር በስጋ ተገልጦ ነው እንጂ በስጋ ውስጥ ሆኖ በስጋ ተገልጦ በሰጋ በሰውነት ተሸፍኖ ነው እንጂ የሚመጣው ራሱ አምላካችን እግዚአብሔር ነው። እግዚአብሔር የተባረከው የዚህ ቃል ቀጥታ ደግሞ ሐሳብ አንደኛ ተሰሎንቄ ምዕራፍ 3 ላይ ደግሞ አለ። እዚህ አሁን ዘካሪያስ ላይ አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል የሚለውን ሐሳብ በአንደኛ ተሰሎንቄ እግዚአብሔር ይባረክ ምራውት 3 ቁጥር 11 ላይ ስታነቡ አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችን ያቅና ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ። ስለዚህ የሚመጣው ጌታችን ኢየሱስ ክርስቶስ ነው። የሰው ልጅ የተባለው አካል ነው የሚመጣው። ያ አካል ይመጣል። በምን ይመጣል? በብዙ ክብር። ብዙ ክብር ማለት ምንድን ነው? የአብ ክብር ማለት ነው። እግዚአብሔር ይመስገን የአብ ክብር ማለት ደግሞ የሚመጣው ማን ነው እያለን ነው አምላካችን እግዚአብሔር ራሱ ነው የሚመጣው እያለን ነውእና ማለት ነው እና ይህንን ትልልቅ ሀሳቦችም የያዘ ክፍል ነው የማቴዎስ ወንጌል ምዕራፍ 24 ጥናት ጌታ ኢየሱስ ክርስቶስ የተባረከውን እንግዲህ በእርግጥ ሌሎች ነጥቦች አሉ እንግዲህ ከቁጥር ሰላሳ አንድ ጀምረን እስከ መጨረሻው ድረስ ያለውን ደግሞ በሚቀጥለው ሳምንት እናያለን ማለት ነው እግዚአብሔር ይባረቅ ኢየሱስ ክርስቶስ ዮርዳን ያዘጋጀን በአንድ በኩል ስለተገለጠልን ነገር ስለበራልን እውነት የሚመጣው ሌላ ማንም የለም። የሰው ልጅ የተባለው ነው የሚመጣው። የሰው ልጅ ነው ማለት ደግሞ ትልቅ ነገር አለው። ያ አካል ራሱ በምድር ላይ የነበረው አካል በሰማይም ሳይለወጥ እንዲሁ ይመጣል። እግዚአብሔር ይባረክ። ስለዚህ የሰው ልጅ የሚለው የሚባል ነገር ሞቶ ከተነሳ በኋላ ሌላ ግሎሪፋይድ ቦዲ ነው የሚመጣው የሚሉ ሰዎች ከዚህ ሀሳብ ጋር ይጋጫሉ ማለት ነው። ራሱ የሰው ልጅ ነው የሚመጣው። ያ የሰው ልጅ ሲባል የነበረው አካል ራሱ ይመጣ። እግዚአብሔር ይባረክ። ያ የሰው ልጅ የሚባለው አካል ደግሞ የራሱ የአምላክ የእግዚአብሔር ወይም የአብ መሆኑን ደግሞ ለማሳየት ደግሞ የሚመጣው አምላካችን እግዚአብሔር ነው ብሎ አምላካችን እግዚአብሔር ከቅዱሳኑ ሁሉ ጋራ ይመጣል ብሎ ያረጋገጠልናል ማለት ነው። እና ይህንን እውነት እና ብርሃን እግዚአብሔር ስለገለጠልን እናመሰግነዋለን። ኢየሱስ ክርስቶስ ሲባረክ፣ በዚህ በመጨረሻ ዘመን ላይ ራሳችን አዘጋጅተን ከመጣም ለመሄድ ኢየሱስ ክርስቶስ ሲመስገን፣ ራሳችንን ለማዘጋጀት የሚጠቅም በጣም በጣም በጣም ወሳኝ የሆነ በየጊዜው ሊጠና ሊነበብ የሚገባ መጽሐፍ ነው።